የማይነጥፈው ደስታችን መድኃኒ ዓለም ነው። የልቡናችን ደስታ የነፍሳችን ረሃብ ጥጋባችን የልቡናችን ዘውድ የሰውነታችን ትምክት እርሱ ክርስቶስ ነው። አማኑኤል ኢየሱስ አይደለም። አማኑኤል እግዚአብሔር ከእኛ ጋር ሆነ ማለት ነው። አማኑኤል የክርስቶስ ኢየሱስን ሰው መሆን እግዚአብሔር በክርስቶስ ኢየሱስ በኩል በእኛ ማህል መገኘቱን የሚነግር ትርጉም ነው። ቡና እኮ የአርዮስ መቃብር ላይ የበቀለ ነው። እንዴት ትጠጣላችሁ? የማይነጥፈው ደስታችን መድኃኔ ዓለም ነው። የልቡናችን ደስታ፣ የነፍሳችን ረሃብ ጥጋባችን፣ የልቡናችን ዘውድ፣ የሰውነታችን ትምክት እርሱ ክርስቶስ ነው። በልብስ ልደሰት ብትል ልብስን ወይ ሰዎች ይወስዱታል ወይም የተሻለ ልብስ አሰፍተው የሚመጡ ሰዎች ያስቀኑና በአንተ ልብስ መደሰት ታቆማል። በጤና ብትደሰት ሲያምህ ይከፋል። በመልክ ብትደሰት ስታረጅ ይከፋል። በሚስታችሁ ብትደሰቱ ስትሞት ይከፋችኋል። በባል ብትደሰቱ ሲሞት ይከፋል። ቅዱስ ጎርጎሪዎስ እንደተናገረ በሀብት ብትደሰቱ ስታጡ ትከፋላችሁ። በሹመት ብትደሰቱ ስትሻሩ ይከፋችኋል። በክርስቶስ ብትደሰቱ ግን ማንም አይወስድባችሁ። እሱን ማን ይነጥቀና? ሁሉ ይወሰዳል። እማይወሰድ ሀብት ክርስቶስ ነው። ስለዚህ ቅዱስ ጳውሎስ ምን አለ? እላችኋለሁ በክርስቶስ ደስ ይበላችሁ። በማን ደስ ይበላችኋለ? ደግም የላችኋለው፣ በክርስቶስ ትብስ ይበላችሁ። ሁልጊዜ ጊዜ በጌታ ደስ ይበላችኋል። ለምን ነው ሁልጊዜ በጌታ ደስ ይበላችሁ? አሁን ምግብ ሁልጊዜ ጊዜ ማስደሰት ይችላል? እስኪ አሁን ጧት የበላነውን ምግብ ማታ፣ እንደገናም ጧት፣ እንደገናም ጧት አያስደስትም። አንድ ልብስ እኮ እንደውም ጥሩ ጥሩ ልብስ የሚያስደስተው አልፈን አልፈን ስለምንለብሰው ሁሉ ነገር ሁልጊዜ ጊዜ አያስደስተው። አንድ ቀን ቢያስደስት ክርስቶስ ግን ሁልጊዜ ደስታችን ነው። ይሄን ደስታ ለማግኘት የማያልቅ ደስታ ለማግኘት ጥቂት ጥቂት ደስታዎቻችን እንድናጣ ይፈቅዳል። ክርስቶስ አማኑኤል ኢየሱስ አይደለም። አማኑኤል እግዚአብሔር ከእኛ ጋር ሆነ ማለት ነው። አይ አማኑኤል የክርስቶስ ኢየሱስን ሰው መሆን እግዚአብሔር በክርስቶስ ኢየሱስ በኩል በእኛ ማል መገኘቱን የሚነግር ትርጉም ነው። ኢየሱስ የተለየ ስም ነው። የተለየ በቃ ማለት በዚህ ስም ነው መድኑት ነው እግዚአብሔር ሆይ በአማኑኤል ስም ተቀበለኝ ብትል አይቀበል። በኢየሱስ ስም ነው በቃ ይሄ ስም ነው የተሰጣችሁ ለመዳን ይሄ ስም ነው የተሰጣችሁ ለማምለጥ ይሄ ስም ነው የተሰጣችሁ። ኦርቶዶክሳውያን በስፋት የሚጠቆሟት አንድ አባባል አለች፣ ከመጠምጠም መማር ይቅደም። እዚህ ጋር እንደሰማችሁት እንዳልካቸው ዘነበ ኢየሱስ ክርስቶስ አማኑኤል አይደለም ብሎ አማኔል የስም ትርጉም ብቻ እንደሆነ ሊነግረን ሲፍጨረጨርና ሲጣጣር ትመለከቱታላችሁ። እና አማኔል ማን ነው? መላኩ ሚካኤል ነው፣ ገብርኤል ነው፣ አቦይ ናቸው፣ ተክለ ሃይማኖት ናቸው? ማን ነው አማኔል ተብሎ የተጠራው? በዚህን ያክል ደረጃ በጥላቻ ታውሮ ልዩነትን ለመስበቅ የሚደረግ ትግል ምን ያህል ጥመት ውስጥ እንደሚገት ተመልከቱት። በኢሳይያስ መጽሐፍ ነው ለመጀመሪያ ጊዜ አማኒኤል የሚለውን ነገር ሰማ ነው። ኢሳይያስ መጽሐፍ ምዕራፍ 7 ቁጥር 14 ላይ ስለዚህ ጌታ ራሱ ምልክትን ይሰጣቸዋል፣ እንሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኒኤል ብላ ትጠራዋለች። ወንድ ልጅን ትወልዳለች። ማን ድንግል የወለደችውን ልጅ ማን ብላ ትጠራዋለች? አማኒኤል ብላ ትጠራዋለች። ስለዚህ ከክርስቶስ ልደት በፊት ድንግል ወንድ ልጅ ወልዳ አማኒኤል ብላ አልጠራችም። ከክርስቶስ ልደት በኋላ ማርያም ከወለደችው ብቸኛ አዳኝ ከሆነው ከክርስቶስ ኢየሱስ ሌላ ድንግል አልወለደችም፣ ወደፊትም አትወልድም። ብቸኛው ከድንግል የተወለደው ሕዝቡን ከኃጢአት የሚያድነው ክርስቶስ ነው። በኢሳይያስ ምዕራፍ ሰባት ቁጥር 14 ላይ አሁን ያነበብነውን ጥቅስ ማቴዎስ ያመጣውና እንደዚህ ብሎ ይነግረናል። ማቴዎስ ወንጌል ምዕራፍ አንድ ቁጥር 23። ያው ታሪኩ ታውቁታላችሁ ብዬ ተስፋ አደርጋለሁ። የዮሴፍ ጻድቅ ስለነበረም ማርያምን መጸነስ ሰምቶ በስውር ሊተዋት ሲል መልአኩ ገብርኤል በህልሙ ተገልጦ እንደዚህ ብሎ ያስጠነቅቋል። ከቁጥር ሀያ ጀምሮ ላንበብላችሁ። የዳዊት ልጅ ዮሴፍ ሆይ፣ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ። ቁጥር ሃያ አንድ ልጅም ትወልዳለች፣ እርሱም ህዝቡን ከኃጢአት ያድናቸዋልና ስሙን ኢየሱስ ትለዋለህ ማን ኢየሱስ ትለዋለህ። ኢየሱስ የተባለው ለምንድን ነው? ህዝቡን ከኃጢአታቸው ያድናቸዋልና። በብሉ ኪዳን የሸዋ ተብሎ የተጠራ ሌላ ይህንን ስም የሚገራ አካል አለ፣ እንደምታውቁት እሱም ኢያሱ ነው። ኢያሱ ህዝቡን ፊዚካሊ ከሆነ ጠላት፣ እንደዚህ ሰው ከሆነ ጠላት፣ ከተለያዩ ነገስታቶች አድኗቸው ከነዓን የምትባለን የተስፋ ምድር አውርሷቸዋል። መሪነቱን ከሙሴ ተቀብሎ የኢያሱም የስም ትርጉም አዳኝ ማለት ነው። ይህ ግን ክርስቶስ የተባለው አዳኝ ልክ እንደ ኢያሱ ጋለባሽ ከሆኑ ጠላቶቻችን ሳይሆን ኃጢአት ከሚባል ከእግዚአብሔር ካጣላን ከእግዚአብሔር ከለያየ ከበደል ስለሆነ ነፃ የሚያወጣን ስሙ ማን ነው? ኢየሱስ ነው። ኢየሱስ ማለት ስሙ ትርጉም ምንድነው? ማለት አዳኝ ማለት ነው። የኢየሱስ ክርስቶስ አዳኝነት ግን ህዝብን ከኃጢአት ነፃ የሚያወጣ አዳኝ ማለት ነው። ስ መጽሐፍ ምዕራፍ ሰባት ላይ የተጠቀሰውን ደግሞ ይለዋል ቁጥር 22 በነብዩ ከጌታ ዘንድ እንሆ ድንግል ትጸንሳለች፣ ወንድ ልጅን ትወልዳለች፣ ስሙንም አማኑኤል ይሉታል የተባለ ይፈጸም ዘንድ ነው። የስሙ ትርጓሜ እግዚአብሔር ከኛ ጋር ነው ማለት ነው የሚል ሀሳብ በማቴዎስ ወንጌል ምዕራፍ 1 ቁጥር 23 ላይ እናገኛለን። እግዚአብሔር ከኛ ጋር ሆኖ ነው አይደል፣ ኃጢአታችንን ያዳነ ማን? እግዚአብሔር፣ የእግዚአብሔር ልጅ አካላዊ ቃል የሆነው ክርስቶስ ከኛ ጋር በመካከላችን ሆኖ ነው ህዝቡን ወይም እኛን ከኃጢአታችንና ከበደላችን ያዳነ። ስለዚህ አብሮ መሆኑ አማኑኤል ሲያሰኘው አብሮን ሆኖ ደግሞ እኛን ከኃጢአት ነፃ ማውጣቱ ደግሞ ኢየሱስ የሚል ስም እንዲሰጠው አድርጓል። አዎ ኢየሱስ ክርስቶስ የሚለው ስም ከስም ሁሉ ከፍ ያለ ስም ነው። ግን ኢየሱስ ክርስቶስ የሚለው ስም ከስም ሁሉ ከፍ ያለ ስም መሆኑ ኢየሱስን አማኑኤል አይደለም ማለት እንድንችል ያደርገናል አይልም። ለምን? የአንዱ ክርስቶስ ሁለት ስሞች ስለሆኑ። ያዳኝነት ስሙ ኢየሱስ ነው። አብሮን ከኛ ጋር የመሆን ስሙ አማንኤል። የሚነጣጠል የሚለያይ አይ ኢየሱስ አማንኤል አይደለም ብለን የምናወራበት አይደለም። ልክ እንዳልካቸው ዘነበ አይነት ንጤ በሆኑ በማግስቱ የነበሩበትን ቤተ እምነት በመቃወም ብቻ ሲያሳልፉ ለነበሩ ሰዎች እንደዚህ አይነት ስንጥር የሆነችን ነገር አግኝተው ወደ ሌላው ቤተ እምነት የመታኮስ ልማዳቸው ነው። እንደዚህ አይነት ስህተት ውስጥ የሚከታቸው እንዳልካቸው ዘነበ ቤኒንን ተቀበሉት። አንድ ሚሊዮን ሰው በዚህ ቦታ ይገኛል ብለን ለከፈሉ ሰዎች ሁሉ ማስታወቂያ እየተናገር ሰውን ሐሰተኛ ከሆነ ነጫጭባት ጠንቋይ ጋር ሄዶ እንዲስትና እንዲሳሳት ማስታወቂያ ከምትሰራ ኢየሱስ እርሱ አማንኤል መሆኑን መጀመሪያ ብትረዳ መልካም ነው ባይ ነኝ። ቡና እኮ የአሬውስ መቃብር ላይ የበቀለ ነው፣ እንዴት ትጠጣላችሁ? ሰላም ሰላም። ውድ ኦርቶዶክሳውያን ቪዲዮን ሼር ኮፒ ሊንክና ሪፖስት በማድረግ ለብዙዎች ያድርሱ። ቡና አይጠጣም የሚሉ ክርስቲያኖችና ቡና ይጠጣል የሚሉ ክርስቲያኖች ሁልጊዜ እንደተከራከሩ ነው። ቡና አይጠጣም የሚሉ ክርስቲያኖች የሚያነሷቸው የተወሰኑ ነጥቦች አሉ። የመጀመሪያው በመጽሐፍ ተከልክለዋል ይላሉ። ማስረጃቸውም ደግሞ ድርሳነ ጽዮንና ዜና ስላሴ ላይ ቡና እንዳይጠጣ ተከልክሏል ብለው ያቀርባሉ። ሌላው መከራከሪያቸው ደግሞ ሁለተኛው የዲያብሎስ መስዋዕት ነው ይላሉ። ቡናው የዲያብሎስ ደም ነው የቡና ቁርስ ደግሞ የዲያብሎስ ስጋ ነው ብለው ይናገራሉ። ሦስተኛው የተወገዘ ነው፣ የቤተ ክርስቲያን አባቶች አውግዘዋል፣ ቡና እንዳይጠጣ አውግዘዋል ብለው ይናገራሉ። አራተኛው ክርስቶስ ሲሰቀል ሌሎቹ እፅዋቶች ሁሉ ሲደርቁ ቡና ግን ለምልሞ ነው የተገኘው። አምስተኛ በአርዮስ መቃብር ላይ አርዮስ ሆዱ ተዘርግፎ በሚሞትበት ጊዜ በአርዮስ ፈርስ በአርዮስ መቃብር ላይ የበቀለ ነው ስለዚህ ቡና መጠጣት አይገባም የሚል ምክንያቶችን ያቀርባሉ። ትክክለኛው የቤተ ክርስቲያን አስተምህሮ ግን ምንድነው? እሱ ብለን በምናይበት ጊዜ ቡና በመጽሐፍ ተከልክሏል ለሚሉት በድርሳናትና በገድላት ላይ የተጻፈውን እያንዳንዱን ነገር መመርመር፣ በጥንቃቄ ማየት ይገባል። በተለይም ደግሞ ሌሎች መጽሐፍቶችስ ምን ይላሉ? ደግሞም ከቅዱስ መጽሐፍ ጋርስ ደግሞ ይጋጫሉ፣ ይጣላሉ የሚለውን በደንብ በአግባቡ መጀመሪያ መመርመር ያስፈልጋል። ስለዚህ ድርሳናትን፣ ገድላትን በተለይም ደግሞ ከመጽሐፍ ቅዱስ ጋር የማይጋጩ ከሆነ የምንቀበላቸው ይሆናል ማለት ነው። ለምን ቢሉ መጽሐፍቶችን፣ ድርሳናትን፣ ገድላትን በሚጻፉበት ጊዜ ብዙ ሰዎች የፍላጎታቸውን የእነርሱን ሐሳብ ጭምር የሚያስገቡባቸው ሁኔታዎች አሉና በስርዋጽ የገቡ የተጨመሩ የሰዎች ፍላጎት የገባባቸው ከሆኑ ይህንን ነገር መመርመር ያስፈልጋል። ቡና የዲያብሎስ መስዋዕት ነው ደግሞ ለሚሉ ወገኖቻችን ይሄ የዲያብሎስ ነው ተብሎ የተፈጠረ ፍጥረት የለም። ሁሉንም የፈጠረው እግዚአብሔር የፈጠረው ፍጥረት ነው። ቡናን ለዲያብሎስ ከሰጠነው ለዲያቢሎስ ለዲያብሎስ ይሆናል። በግንም ዶሮንም እንስሳትንም አእዋፍንም ለዲያብሎስ ብለን ከሰጠናቸው የትኛውንም ነገር ለዲያብሎስ ልንሰጠው እንችላለን። ስለዚህ ያስነ ፍጥረት ነው እንጂ ለዲያብሎስ ተብሎ የተሰጠ የተዘጋጀ አይደለም። እና የተወገዘ ነው ደግሞ ለሚሉት ወገኖቻችንም ደግሞ የትኛው አባት ነው በየትኛው ጉባኤ የተወገዘ የሚለውም ሊብራራ ይገባዋል። የተጻፈ ነገር በሌለበት ሁኔታ ቡና የተወገዘ ነው ማለትም ደግሞ አግባብ አይደለም። አንድ አባትስ ደግሞ ይህንን ብሉ፣ ይህንን አትብሉ፣ ይህንን ጠጡ፣ ይህንን አትጠጡ ሲል ከምን ምክንያት ነው በምን አንጻር ነው የሚለው ባልታየበት ሁኔታ አባቶች አውግዘዋል በማለት ብቻ መከላከል አይቻልም። ሌላው ክርስቶስ ሲሰቀለም ደግሞ እንደዚሁ ሌሎቹ እጽዋቶች ሁሉ ሲደርቁ ቡና ለምልሞ ተገኝቷል የሚለው ሐሳብም ከአፈ ታሪክነት ባለፈ ክርስቶስ በተሰቀለ ጊዜ የተደረጉት ተአምራቶች በመጽሐፍ ቅዱስ ተጽፈው የምናገኛቸው ናቸው። ስለዚህ ይሄ አባባልም ይሄ ሐሳብም አፈታሪክ ነው እንጂ ትክክለኛ መረጃ ሊሆን አይችልም። ሌላው ደግሞ የሚገርመው በአሬዎስ መቃብር ላይ የበቀለ ነው ስለዚህ ቡና መጠጣት አይቻልም የሚሉ ወገኖች ናቸው። ይህ እንግዲህ ፍጹም ስህተት የሆነ አስተምህሮ ነው። በቅድስት ቤተክርስቲያናችን አስተምህሮ መሰረት እጽዋቶች ሁሉ የተፈጠሩት አንድ ቀን ነው፣ እርሱም በዕለተ ማክሰኞ ነው። ምድር ሁሉ ዘርን ታብቅል ብሎ በተናገረ ጊዜ ተፈጠሩ የተገኙ ናቸው። ቡና በአዳ አምልኮ ይፈጸምበታል ስለዚህ መጠቀም የለብንም የሚሉ ሰዎችም የሰው ልጅ ስለፈለገ ባዕድ አምልኮ ተጠቀምበት እንጂ ያ ስነ ፍጥረት ተጠቀሙብኝ ብሎ ወይም ደግሞ ለዛ አገልግሎት የተፈጠረ ሆኖ አይደለም። በቡና ሲኒ ብዙ እጣ ፈንታን የሚወስኑ ሲኒ የሚገለብጡ የሚጠነቁሉ፣ በሐሜት ሰዎችን የሚያነሱ ለባዕድ አምልኮ መጠቀሚያቸው የሚያደርጉት ግን ብዙ ሊኖሩ ይችላሉ። ይህ ማለት ግን እነሱ ለፍላጎታቸው ተጠቀሙት እንጂ በራሱ ስነ ፍጥረቱ ባዕድ አምልኮ ነው ማለት ግን አይደለም። እንደዚህ ከሚያደርጉትም ከቻልን አስተምረን መመለስ ካልሆነ ደግሞ ፈጽመን ከእነርሱ መራቅና መሸሽም ደግሞ ይገባል። በተጨማሪም ቡና ከሱስነቱ አንጻር የማይጠጣ ሰው መልካምን አደረገ የሚጠጣ ሰው ግን ክፉን አድርጓል ኃጢአትን ሠርቷል ብሎ ግን የማይጠጣ ሰው የሚጠጣውን ሊከሰው ሊወቅሰው አይገባም። እኔ ይኸው በዚህ ሰው ጌ ያልተሳሳትንም። ይሄ ሰው ጌ ቆንጆ አይደለም የሚለኝ ካለ ይምጣ፣ ከታች ጻፉ። እኛ ሴቶች እንትን ምንድነው ስሜት አለን። ልክ እንደ ወንዶቹ ምላሱን ምንድነው ከንፈሩን አስረ እያለ ማለት ነው ይሰማለን። የምለውን ልክ እን ለስለስ እንዲልለት እንዲያምርለት ማለት ነው። ሌሽ እንደዚህ ሰውን አያሳስቱ። በቃ ስርዓት ልጅ ይገባል፣ ሀይል ይባሉ ይገባል እነዚህ ሰዎች። ዳዋ ዳዕዋ ይደረግ እያልኩኝ ነው። ለእነዚህ ኡስታዞች ዳዕዋ ሊደረግ ይገባል። ምቀኝነት ታያዛቸው እየተበቃኙ ነው ያሉት። እዚህ ዳዋ በሚያደርጉ ሴቶች ላይ ተነስተውብናል። ወይ ሱኒ ናቸው አላለን? ወይ ዋሃብያ ናቸው አላለን? ምንድን ነው ማለት የምንችለው አሁን እኛ እና በሙስሊም ሴቶች አይምጡብን። በቃ ዳዋ እናደርግበት፣ ካለበለዚያ ማስረጃ ያምጡ። በቃ የሴት ልጅ ድምፅ አውራ ነው አታስተምር የሚል ካለ ማስረጃ ማስረጃ ያምጡ። ለራሱ እዚህ ጋር እያሳሳተ ውበቱን አሳምሮ ሰውን እያሳሳተ ከዛ ሚዲያ አትምጡ ሊል አይገባም። ዳዋው ምን መሰለሽ ለወንዶች ዳዋ ይደረግላቸው፣ ራሳቸው ሊሰተሩ ይገባል። ሴቶችን ማሳሳት የለባቸውም፣ መሰተር አለባቸው እያልን ነው ዳዋው ምን መሰለሽ፣ ለወንዶች ዳዋ ይደረግላቸው እራሳቸው ሊሰተሩ ይገባል። ሴቶችን ማሳሳት የለባቸውም መሰተር አለባቸው እያልን ነው። ወይዘዊ አሁን እ የሚናገሩት ስህተት ነው ነው ወይስ ምንድን ነው? ስህተት ነው አይደለም? አዎ፣ ይሄ ስህተት ነው። አዎ እዚህ ጋ ቪዲዮ መጥቶ እኔ በጣም ነው የወደድኩት፣ ወድጀዋለሁኝ። አይ ሳይሆን ወላሂ አንተ ትክክል ከሆኗቸው ግን ያው እነሱም ማስተካከል አለባቸው። የቱ ጋር ነው ትክክል የሆኑት? የቱ ጋር ነው አዲስ ዓለም ስትቀነደብ አዲስ ዓለም ስትቀነደብ አጠገቧ ነበር እን እሱ ቆሞ ያስቀነደባት ያስቀናደባት ቅንድቧ ቅንድብ አይፈቀድም። ቪዲዮዋ ቪዲዮ ከፍተሻት ትውጪ የሚላት አብሯት ነበር ነው ወይንስ የሩቁን አዋቂ ነው እሱ? ባይ ዘ ዌ የሚናገሩ ትክክል ነው። ግን የተቆጡ የሆነ ስሬስ ነገር ሆኖ የሚናገር ሆኖ እንጂ ትክክል ናቸው። እንዴ ምንንስ ነው የመጣ ማንም የሆነ ምድናዊ ነገር እንጃ። ትክክል ናቸው ግን ምን ነው ትክክል ምን ነው ትክክል? ማስረጃ አለ ማስረጃ አለ። እኔ አዲስ አለም እንዳስ እና ደግሞ እሱ እንደዚህ አምሮበት ሙሽራ መስሎ በቪዲዮ መውጣት ነበረበት።